ዛሬ ደግሞ ማሳያችሁ በአደጋ ጊዜ እናንተ ታማች ሊሆን ይችላል ወይ፣ ስልክ ማውራት የማትችሉበት አጋጣሚ ላይ ሊሆን ይችላል። እና ልክ በአደጋ ጊዜ ስልካችሁ ተቆልፎ፣ እናንተን ሊረዳ የመጣ ሰው ስልካችሁን ከፍቶ እንዴት ወደ ምትፈልጉት ቤተሰብ ወይም ጓደኛ ጋር ሊደውል ይችላል የሚለውን ማሳያችሁ። ከተማራችሁበት የሚጠቅማችሁ ከሆነ ወይም ከዚህ በፊት የማታውቁት ከሆነ ፎሎ ታደርጉኛላችሁ። በቀጥታ ወደ ቪዲዮ እሺ፣ ሴቲንግ ውስጥ እንገባለን። ወደ ታይ ስክሮል ስክሮል ባግኖርድ ና፣ ወይም አሁን አልፈናል። ወደ ላይ ከፍንል ና፣ እሺ፣ እዝች ጋ ሴፍቲ ኤንድ ኤመርጀንሲ ምትሎ እነካለን። ኤመርጀንሲ ኮንታክት ምትሎን ከነካም በኋላ ወደ ውስጥ ከገባም በኋላ አድ ኤመርጀንሲ ኮንታክት ምትሎን ፕላስ ላይ ሰርች ማድረጊያው ላይ ደስ የምትሉትን ሰው ሴቭ ታረጋላችሁ። ከዛ በኋላ ያው የምረጥኩን መጣ። እሾ እስክሪን ሎክ የምትለዋ ግን ኦልሞን መቻል አለባት። ከዛ ትወጣላችሁ። አለቀ። እስክሪን ላይ ይቀመጣል። የሚፈልጉት ሰው ጋር መደወር ትችላላችሁ። ከላይ ስልካችሁ ሎክ ሆኖ እንትን ይላል። በዛ ማግኘት ትችላላችሁ። ተጨማሪ አስተያየት ካላችሁ መጠየቅ ትችላላችሁ። ለሁላችሁም መልሰጣለሁ። አመሰግናለሁ።